የህዝብ ተወካዮች ምክር ቤት ባካሄደው ሰላሳ ሶስተኛ መደበኛ ስብሰባ ሁለት የብድር ስምምነቶችን ጨምሮ የደረቅ ቆሻሻ አያያዝና አወጋገድ አዋጅን መርምሮ አጸደቀ። የብድር ስምምነቱ የግብርና ኢንዱስትሪ ፓርኮችን ለማስፋፋት የመስኖ አውታሮችንና የግብርና ምርታማነትን ለማሳደግ እንዲሁም ወጣቶች በግብርና ኢንዱስትሪው ዘርፍ ተሳታፊ እንዲሆኑ የሚያስችል ስምምነት መሆኑን የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋይ በልጅጌ እወቁ ብለዋል። የአርሶ አደሮች የመኖሪያ መንደር ግንባታ ሲጠናቀቅ የአርሶ አደሩን የኑሮ ዘዬ የሚቀይሩና ጤናማ ህይወትን የሚያላብሱ ናቸው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ አራተኛውንና የክረምት በጎ ፍቃድ ስራ አካል የሆነውን የገጠር ኮሪደር ልማት ስራ በማዕከላዊ ኢትዮጵያ ክልል ስልጤ ዞን ሁልባረግ ወረዳ ወራባት ሻማ ቀበሌ ሞዴል አርሶ አደሮች የመኖሪያ መንደር ግንባታን አስጀምረዋል። ጠቅላይ ሚኒስትር ዶክተር አብይ በዞኑ በነበራቸው ቆይታ የግሉ ዘርፍ በአግሮ ኢንዱስትሪ ላይ ያለውን ተሳትፎም ተመልክተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በቀጣይ በትግራይ ክልል በሚያካሄደው የአጀንዳ ማሰባሰብ ስራ ህብረተሰቡ በነቃ ተሳትፎ ሀሳቡን እንዲገልጽ ጥሪ አቀረበ። የኮሚሽኑ የሚዲያና ኮሚኒኬሽን ከፍተኛ ባለሙያ ግርማ ሞገስ ጥበቡ ከፋና ዲጂታል ጋር ባደረጉት ቆይታ በሀገራዊ የአጀንዳ ማሰባሰብ ሂደት ተሳትፎ ማድረግ አስፈላጊ ስለሆነ ሁሉም አካላት ሀሳባቸውን በነፃነት እንዲገልጹ ምቹ ሁኔታ ተፈጥሯል። አዲስ አበባ ከሚገኙ የክልሉ ተወላጆች፣ የሚዲያ ባለሙያዎች፣ የሃይማኖት ተቋማትና ነጋዴዎች ጋር አስቀድሞ የውይይት መድረክ እንደሚካሄድም ነግረውናል።